ብሩክን ምንም ባላረገው ነገር ምንም ባላጠፋው ነገር ነው እየወቀሳችሁት የምትገኙት እየሰደባችሁት የምትገኙት። ስለዚህ እሱን እንድትነኩብኝ አልፈልግም። ለብሩክ አደላለሁ፣ ብሩክን እደግፋለሁ፣ ከብሩክ ጎን ነኝ። ዝም በል ኩበታፍ። ደግሞ እንዲህ ብሎ ያወራል እንዴ! ምን አይነቱ የሆነ ጋጥ ወጥ ነው። እናታችሁ ከማጠሩ መወጣጠሩ መወጠሩ እንዲህ ጭራሽ አንተ እንደ ባጎሮ እስኩ ተነከስኩ የምር። ሀይሚና ሩታ ግን ማለት ነው ሰው አይወጣላቸውም። የምር በእጃቸው በልቶ ጠጥቶ ጓደኛ ሆኖ ደካማ ጎናቸውን ጠንካራ ጎናቸውን የሚያቅ በነሱ አድጎ በነሱ ላይ ትልቅ ደረጃ ላይ ደርሶ የሆነ ሳት ላይ ቅይር ብሎ ሌላ ነገር ነው የሚሆነው። በጣም ይገርማል፣ ያሳዝናል። እንደው ሀይም እየኛም አለንላት። ፈጣሪ ጥሎ አይጥላት። እሱ የፈጠራት አምላክ አለላት ከጎኗ። ድሮም ልጅ እያለች ያን ሁሉ ችግር ያን ሁሉ መከራ በዛ እድሜዋ ያላሳለፈችው የችግር አይነት የለም፣ የመከራ አይነት የለም። ሁሉንም ጠቅጥቀው ረግጠው አልፋ ዛሬ እንደምታያት ዘና ያለ ህይወቱ ላይ ነው የምትኖረው፣ እና ከማንም ድጋፍም ምንም አትፈልግም ግን ደግሞ ከፈጣሪ በታች አለንላት ከጎኗ ማለት ነው። ማንም እየመጣ አፉን ቢከፍት ምንም ትርጉምም ጥቅምም የለውም እና ዛሬ እንግዲህ ፍጼና ይሄ ሄኖክ የሚባል ኩበታፍ ማለት ነው መጥተዋል። እና ፍጼ ገርሞታል፣ ደንቆታል። ለምን ማለት በሀይሚና በብሩክ ማለ የተፈጠረው ነገር አለ። ይህንን ነገር ምን ለማለት ፈልጎ ነው? ትናንትና ተመልካችን ሳይቀር ሲናገር ነበር። ዛሬ ደግሞ ምናለስ እኛ አለን እንዳለን ይህንን ህዝብ እያስተዳደርን ምናምን፣ አረባክ በግ በግ ነገር ነው ሲጀመር ማለት ነው። እኛ የማዳም ቅመሞች ማለት ነው። የምሬን ነው ምላችሁ፣ የምሬን ነው። እኛ የማዳም ቅመሞች በጣም ጠንካሮች፣ ጀግኖች፣ ጎበዞች፣ ከማንም የማናንስ በቃ፣ የሁሉ የደስታ ምንጭ፣ የገቢ ምንጭ የሆንን ሁሉንም የምናበረታታ፣ ለሁሉም ጠበቃ የሆንን ማንም የማይደርስብን በራሳችን የምንተማመን ጀግኖች ጀግኖች ነንና ማንም ሰው እየተነሳ አፉን እንዲከፍትብን አንፈቅድም። የምሬን ነው፣ ብትሆኑ አንተም ብትሆን ማንም ማናችሁም ብትሆኑ ስለኛ እንዳታወሩ። የምሬን ነው። አንዳንዶቻችሁ ጥጋብ ጥጋብ ነው፣ በቃ እኛ ምን ዝቅም ከፍም ማድረግ እንችላለን። በነገራችን ላይ እናንተን ሰብስክራይባችሁን እንዳሳደግ ነው፣ እንደጨመርንላችሁ፣ ብዙ ነገር እንዳረግንላችሁ ዙረን መጣል እንችላለን። በነገራችን ላይ ማለት ነው። እና ጥጋብ ጥጋብ የሚላችሁ ሰዎች አላችሁ። አንተ ደግሞ በሀይሚና በብሮክታ አውቀ ከፍ ያለ ደረጃ ላይ ስትደርስ ዛሬ ላይ እኛን መሳደብ ጀምሯል። በነገራችን ላይ ማለት ነው። ለሀይሚ እንደማያስብ ነው ያየሁት። በቃ ለብሩክም እንደማያስብ መለያየታቸውን የሚያስብ ትልቅ ክፋትና ተንኮል ይዞ የመጣ ልጅ ነው። የእውነቴን ነው። ምና የሆነ ጊዜ ካስታወሳችሁ ብሩክ ዱባይ ሲሄድ የሸኘው ሰው እሱ ነው። አሁን ደግሞ ድጋሚ ተመጦ ስለ ሃይሚ አፉን ይከፍታል። እና ፍፄ ነገር አልገባው። በቃ ግልጽ ሊሆንለት አልቻለም። የሚወደው ጓደኛው ነው የሚያቀርበው ጓደኛው ነው ግን ደግሞ ይህንን ነገር ይናገራል ብሎ አያስብም ነበረ። ፍፄ የተናገረው ምንድን ነው? ሀይሚም ብሩክም የራሳቸው እውነት አላቸው። ስለዚህ ተነጋግሮ መፍታት አለባቸው ብሎ ለሰላም ነበር ሲሮጥ የነበረው። ለሰላም ነው እየለፋ ያለው ምናምን ነገር ግን ይሄ ይሄ የሚባለው ግን በሚገርም ሁኔታ ተመልካችንም እንደፈለገ ተሳደበ። እኛ የማዳም ቅመሞችን ሰው ባረግ ነው ከፍ ባረግ ነው እንዴ? ይገርማል እኮ የእውነቴን ነው የምላችሁና እንደገና ደግሞ ሀይሚን ብሩክ ተበድሏል፣ ተጎድተ። አንተ የትኛው ፈራጅ ነህ? ሲጀመር አንተ የትኛው ዳኛ ነህ? አንተ የትኛው ፈጣሪ ነህ? ማን ስለሆንክ ነው? አንተ ስለ ሀይሚም ስለ ብሩክም ለምን ለመናገር ከቻልክ ጥሩ ሕሊና ይኑረህ። በጥሩ መልካም በመልካም ሀይሚና ብሩክ እንደማይለያዩ እኮ ሁላችንም እናውቃለን። ግን እኛ አሁን እየሰራን ያለነው ነገር ብሩክ ባጠፋው ጥፋት አጥፍተሃል ሀይሚ በተናገረችው ንግግር፣ ብሩክ በተናገረው ንግግር ሶሻል ሚዲያ ላይ በወጣው ነገር ሀሳብ እየሰጠን ነው። እየተናገር ነው። አለቀ። የሚዲያን ወደ ሚዲያ ነው እያመጣ ነው የምንገኘው። ከካሜራ ጀርባ ስላለው ጉድ የምናውቀው ታሪክ የለም። የምናውቀው ነገርም አለ። የምናውቀውንም በውስጣችን እንይዛለን። መናገር ያለብን ነገር እንናገራለን። እና ሲስ የምትባይ ልጅ እኔን በጣም ረግጠሽኛል። በነገራችን ላይ ማለት ነው ማለት ብዙ ነገር ተናግረሽኛል። አላውቅሽም፣ አታውቂኝም። ስለ እኔ ባታወሪ ደስ ይለኛል። እና ስለ ብሩክ ነው የምታወሪው። በቃ ወግነሽ፣ ልክ የሀይሚን ድንግልና ራሱ እንደወሰደው ብሩክ ተናግረሻል። በቃ የሆነ ነገር ሁሉንም ነገር ጨርሷል፣ ሁሉንም ነገር ሰጠዋለች፣ ሁሉንም ነገር አድርጓል አይነት ነገር ነው። ቪዲዮን እየቆራረጠች ሁላ የምታቀርበው እና ሀይሚ ብዙ ተወርቶባታል። በነገራችን ላይ እንኳን በአዱ እንኳን የውጩ ሰው እንኳን በሚዲያ የሚያውቃት ሰው ይቅርና የተንቢን በጣም ብዙ ነገር አውርታባታለች። ኢትስ ኖርማል። የእውነቴን ነው የተንቢ ራሱ በጣም ብዙ ነገሮችን ከጀርባ አውርታባታለች እና ወድቃት ወድቅ በቃ ፈጣሪ ነው ያላት እና በሄኖክ የታዘብኩት ነገር ይቅርታ መጠየቅ አለበት ተመልካቹን። አሁን ለማለት እንደዚህ እኮ ነው። እንደዛ ፍጽሄ በጥያቄ ሲያፋጥጠው ልክ በቃ መልካም አይነት ንግግር ለመናገር እየሞከረ ነበር። ግን ንቀቱ ራሱ ጥጋቡ፣ እንዴት ጥጋብ እንደወጣጠረው ይህን ጥጋቡንማ እናበርድለታለን። ዝም በሉ። የምሬን ነው ምላችሁ። የንግግሩ ማስጠላት ሲያስጠላ በእናታችሁ። እና በሀይሚና በብሩክ ማል አንተ ማን ነው ፈራጅ አደረገ ብሩክ ተበድሏል። ብሩክ በማያደርገው በማያውቀው ነገር ነው እየተፈረደበት ያለው እየተወራበት ያለው ምናምን አረብናት የንግግር ውስጥ ሲጀመር እኮ ካደረገው ከድርጊቱ በላይ እኮ እኛን እያበሳጨን እያናደደን የሚገኘው እኮ። ሀይሚ አንድ ነገር ስትይዝ ማለት ነው ታውቃላችሁ። ትንሽ ነገር ነው የሚያሸንፋት በትንሽ ነገር ነው የምትመለሰው። እና ያለ ትልቅ ማስረጃ በዚህ ልክ ብሩክ ላይ ልትጨክና ወይ ደግሞ በብሩክ ላይ ወስና እንዲህ አይነት ንግግር አትናገርም። እና ብሩክ ደግሞ ጭራሽ ጭራሹን ማለት ነው ንግግር አይችል ወይ ማስረዳት አይችል፣ በቃ የሆነ ኬርለስ አይነት ነገር ነው። እኛ ብሩክና ሀይሚ እንዲለያዩ አንፈልግም። እኔ በራሴ አልፈልግም፣ እግዚአብሔርም ነው የምላችሁ። ግን ሴት ልጅ ደግሞ ስትበደል ስትጨቆን እያየው እንዴት አስችኖ ነው ጸጥ የምለው? ለምን ለሴት ልጅ ጠበቅ አልሆንም? የምር ሲጀምር ማለት ነው። ብዙዎቻችሁ ሀይሚን የምትሰድቧት ሰዎች አላችሁ ከዚህ በፊት በነበራት ፎቶ ምናምን። ይሄ ነገር እኮ ሊገርማችሁ የሚገባው ግን ማለት ነው እናንተን ነበር። እኔ የት ነኝ? በተለይ ማለት ነው ሴት ለሴት ምቀኛ ናችሁ። ምቀኞች፣ የሴት በቃ ደስታ ማትፈልጉ፣ የሴትን እንባ የምታዩ። ለነገሩ ሄርሜላን ና ብርሽን የደገፋችሁ ሰዎች እኮ ናችሁ። እዚህ ዓለም ላይ ያላችሁ ሰዎች ሴቶች ረብስማ፣ እናንተማ ዝናብ ዝናብ አይደለም፣ እሳት ቢዘንብባችሁ ራሱ ምንም የእውነት ቅር አያስብልም። ምቀኞች ናችሁ። የምር አንድ ሰው አንድ ሴትን ልጅ አስረግዞ ማለት አስረግዞ ትዳሬ፣ ህይወቴ ብሎ ተስፋ ካስያዛት ምናምን ብዙ ነገሮችን ሳያዛት ካሳቀዳት በኋላ ሌላ ሴት ጋር ሸሸ ገዳሜ ሲል ሌላ ሴት ጋር ሩም ለሩም ሲሮጥ የምትደግፉ ሰዎች እኮ ናችሁ። የሴት እንባ እያያችሁ የነፍሰ ጡር እምባ እንኳን ያላራራችሁ በጣም አስመሳዮች በጣም ከሴት የሆነ ብሩክ እኮ ለማናችሁም አይደርስም። በነገራችን ላይ ይሄ ሀይሚ ነው፣ ብሩክ ለሀይሚ ብቻ ነው ሊሆን የሚችለው። አንድ ሰው ነዋ። እንዲህ ስላሽቃበጣችሁለት ምናምን በየቤታችሁ እየመጣ ይተኛላችሁ? ወይ ደግሞ ሁላችሁን ሊያፈቅራችሁ አይችልም። አታሽቃብጡ። እስኪ ቅድሚያ ቆም ብላችሁ አስቡ። ሀይሚ ምን ተሰምቷት ነው ምን አይታ ነው የሚወዳትን ልጅ የምትወደውን ልጅ በዚህ ልክ በቃ ድንገት ተነስታ እንዲ በቃ እንዲህ ሊከፋት ልትናደድ የቻለችው ብላችሁ አስቡ፣ እስኪ ቆም ብላችሁ ይሄ ልጅ እኮ ማለት ነው የቱንም ያህል እንኳን ቢያፈቅራት ቢወዳት እንኳን፣ የምሬ ነው፣ ሚዲያ ላይ ወጥቶ እንኳን አንድ ቀን እንደሚያፈቅራት ተናግሮ ያውቃል? ኖ። ስለ እናቱ ስንት ቃል ነው የሚናገረው፣ በጣም እንደሚወዳት፣ በጣም በቃ ለእሷ ትልቅ ቦታ እንዳለው፣ ይህንን ነገር በጣም የማከብርለት ነገር ነው። ግን አንድ ቀን ስለ ሀይሜ አውርቶ ያውቃል? ተሳስቶት እንኳን እንደሚያፈቅራት ተናግሮ ያውቃል? አሁን ታውት በድብቅ ነው ውስጥ ለውስጥ ተነግራግረዋል አውርተዋል የምትሉ ሰዎች ማላችሁ ዝም በሉ። የምሬን ነው፣ እኔ እውነቱን ስነግራችሁ ማለት ነው። አንድ ወንድ ልጅ ላመነበት ነገር ወደ ኋላ አይልም። እግዚአብሔርን ነው ምላችሁ። የሆነ ነገር ባይኖር ኑሮ ለምን አፈቅርሻለሁ ብሎ በቃላት እንደ ታውት ተግባሩን ምናም በደንብ እያየ ነው ሁሉን ነገር ምናምን፣ መተሳሰባቸውን መተማመናቸውን እያየ ነው። ግን ደግሞ አንድ ቀን ተሳስቶ እንኳን ይሄ ነገር ምን ያህል ለሁሉም ሰው ደስታ ነው እንጂ ምንም መከፋት ማንም አይከፋም። ሃይሚና አሁን ብሮ ካፈቅርሻለሁ ብሎ ቢነግራት ወይ ደግሞ የሆነ ፍቅሩን ቢገልጽላት እኛ ምን እናደርጋለን? ወይም ደግሞ ማን የሚናደድ የሚበሳጭ ሰው አለ? በእርግጥ የእነሱን ደስታ የማይፈልግ ሰው አለ፣ ግን ምን ያመጣል? ግን የብዙ ሰዎችን ደስታን ነው የሚያሳየው። እኛም በእነሱ ደስ ተሰኝተን ብዙ ነገሮችን እናይ ነበር፣ እናስብ ነበረ። ግን ደግሞ አንድ ቀን እንኳን ፍቅሩን አውጥቶ የማይገልጽ ሰው ግን በድብቅ ውስጥ ውስጡን መጥፎ ሰው ላይሆን ይችላል። አሁንም አስረግጬ የምነግራችሁ ነገር ብሩክ ክፉ ነገር ላይኖርበት ይችላል። ጥሩ ያልሆነው ነገር አንደኛ ድብቅ መሆኑ ነው። እኔ ከብሩክ አሁን በጣም እያጋጨኝ የሚገኘው ወይ ደግሞ ብሩክን ረፍ እያልኩት የምገኘው አንደኛ ለሀይሚ ድብቅ መሆኑ እሷ ኮ የሆነ ሰው ሀያ ያለኝ እንኳን ብላ ኮ የምታወራ ሴት ኮ ናት የምር የበላችሁን ምግብ ከቁርስ እስከ ምሳ እስከ አራት እኮ ይሄን ይሄን ነው የበላሁት ብላ እንኳን ምድ የጠጣችሁን ነገር እንኳን ሳይቀር ነው የምትነግረው። እሱ ለምን በዚህ ልክ ደብቅ ይሆናል? በሁለተኛ ነገር ደግሞ ለምን ሃይሚ ካጠገቡ እያለች የምታምረዋ፣ ንግስቷ፣ ውቧ ከጠገቡ ከጎኑ እያለች ፍቅርን ፈልጋ ሕይወትን ኑሮን፣ ትዳርን ፈልጋ ከሱ ጋር ሆና ለምን ሌላ ሴት ጋር ያወራል? ከዛም በላይ ደግሞ የሚያማው ያች ሴት እንኳን በደንብ እንደምታፈቅረው እያወቀ ለምን ያወራታል? ለምን ይመልስላታል? በእርግጥ ነገ ከነገ ወዲያ የሚወጣ ነገር አለ እንጂ አሁን እኔ ብሩክ አንሶላ ተጋፏል፣ ብሩክ እንደዚህ ማግጧል፣ ብሩክ እንደዚህ አላልኩም እኔ ጥያቄ በእነዚህ ማለው ለምን ይዋሻታል? ሃይሚን ነው እና የሆነ ነገር ሲፈጠር ደግሞ ሃይሚ ላይ በቃ ጫና የሚፈጠረው ለምንድን ነው? ሆን ተብሎ ሃይሚን ሰው እንዲህ ሲደም ሲጀመር ማለት ነው። ሄኖክ ካሁን ምን አለ በቃ ብሩክን እየሰደቡት ነው፣ ብሩክን እንዲህ ያሉት ነው። ሃይሚ ስንት ነገር ነው የምትባለው። በትናንትና ፎቶዋ ትናንትና በነበረችው ማንነቷ እኮ አምጥተው ፎቶ እንዲህ እኮ ነበረች፣ ብሩክ ነው ሕይወቷን የቀየረው እያላችሁ ነበር። ሕይወቱ ማን እንደተቀየረ እኮ ሁላችን የምናውቀው ሀቅ ነው። ድሮ ጀምሮ እኮ ሃይሚን የሚያመሰግናት ብሩክ ነው። በብሩክ በሃይሚ አይደል እንዴ ብሩክ የታወቀው? ብሩክ ያኔ ማን ያውቀው ነበር ከዛ በፊት? የምር አስር ሰው ሃያ ሰው ራሱ ካወቀው ነው ይቀጣሉ። እና ልክ ብሩክ ብቻ እንደተበደለ ብሩክ ብቻ የሆነ እየተሰደበ እንደሆነ ብሩክ ብቻ እየታማ እንደሆነ ነው አድርጎ ሲናገር የነበረው። ይሄ ማለት በቃ የእነሱን ደስታ አይፈልግም ባጭሩ ወይ ሴቶች ከፍለውታል ሃይሚን ሆን ብሎ እንዲጎዳ ወይ ደግሞ የሃይሚንና የብሩክን መገናኘት አብሮ መሆን አይፈልግም። የምሬን ነው ፍጼ ማለት ነው ተሳስቶ እንኳን የሆነ ነገር ቢል እንኳን ማለት ነው ለምሳሌ፣ አሁን ሃይሚና ብሩክ የሆነ ጭቅጭቅ ተጨቃጭቀው ወይ የሆነ ጥፋት ጠፍቶ ምናምን ነገር ትክክለኛ ሀይሚ እንዳስቀየመችው ብሩክን ካሰበ ሀይሚ በቃ አንቺ ጥፋተኛ ነች በጣም እንዲህ እንዲህ ማለት አልነበረባትም ብሎ ሊናገር ይችላል ግን የሆነ ቀን ደግሞ አስቦበት ምናምን ቀስ ብሎ ተረጋግቶ የራሷን እውነት እኮ ሊኖራት ይችላል ስለዚህ ይቅርታ ብሎ የሚጠይቅ ሰው ነው ሄኖክ ግን ዛሬም አይኑን አፍጥጦ በጣም አይኑን በጨዋጥቦ ብቃ ላይ ስለ ብሩክ ነው የሚያወራው ማን ነው ጠበቃ የቀጠረ ሲጀመር ብሩክ ጠበቃ ሆነኝ አላለ ምን ነው በዚህ ልክ በጣም አሽቃበጥ ክሳ ለሚያልፍ ቀን የማልፍ ቃል አትናገር፣ የእውነት በተለይ ደግሞ ከእኛ ጋር ተጣልተ ተከኛ ጋር ጸብ ከኛ ጋር ጭቅጭቅ ይቅርብ፣ የማይሆን ነገር ነው። ብዙዎቹ ወድቀዋልና የምሬን ነው። እንደውም ትናንትና ተዉ ተዉ ተብሎ ነው እንጂ ቲክታክ ላይ ያስታውሳለሁ፣ ይህ ልጅ በቃ አፈር ጭቃ ለማድረግ ብዙ ሰዎች ተነስተው ነበረ። በሀይም የመጣብን ሰው አልምረውም። አልምረኝ አይማሬ ላርምረው የሚባል ነገር አለ ማንም ሰው አይሳማን በቃ ጥስጥስ ነን እ እና ሄኖክ እንዲህ እንዳመጣ ላ አፍን አትክፈት፣ አፍን ዘግተ ብትቀመጥ ጥሩ ነው። ከፍፄ ጋር ምንም ሰላም አላወረዱም። አሁንም ብሩክ ብሩክ ብሩክ ብሩክ እያለ ነው። ከፈለግ ተሸክመው ከጭንቅላት ላይ ቁጭ አድርገው መሄድ ትችላለህ። ምክንያቱም አንተ የሆንክ ወረኛ ነገር ነው ማለት ነው። እና ማንም ሰው እኛንም ተነስቶ እንዲሰድበን ራሳችንን እናስከብር። እኛ የማዳም ቅመሞች ሰራፈት ሁነን አይደለም፣ ስለምንወዳቸው ስለምናከብራቸው ነው። ስራ ፈቶችስ እናንተ ካሜራ እየደቀናችሁ ብሩክን በዛ በኩል ሃይሚን በዚህ እያመጣችሁ፣ በአንድ ቀን እኮ አራት ሰው ስለ ሃይሚና ስለ ብሩክ ነበር ሲያወራ የነበረው። አራት ሰው በአራት ቻናል በቃ። ስራ ፈቶችስ እናንተ ስራ ሌላ ስራ አሰሩም እንዴ? ሌላ ስራ የላችሁም እንዴ? እኛስ መዝናኛ ስለምንወዳቸው ስለምናከብራቸው፣ የነሱን ደስታ ስለምንፈልግ፣ የእነሱን ስኬት ስለምንፈልግ፣ ከፍ ያለ ደረጃ ላይ እንዲደርሱ ስለምንፈልግ እንጂ ስራ አጠን አይደለም። ሲጀመር ብዙዎቹም ስራ እየሰሩ በትርፍ ሰዓታቸው እርፍ ሲሉ በቃ ብዙ ጓደኞች ስላፈሩ በሀይሚ በብሩክ ያንን ነው እያዩ የሚገኙትና የማይባል ቃል አትበል፣ በቃ አርፈ ተቀመጥ ለማለት ነው የምወደው። ፍፄ ልክ ልኩን ነግረዋል። በነገራችን ላይ ምንም መግባባት አልቻሉም። አሁንም ደረቱን እንዳሳበጠ ነው፣ ትክክል ነኝ አይነት ነገር ነው። በቃ ሀይሚን ሀይሚ እንደዋሸች ሀይሚ ትክክል እንዳልሆነች ነው እየተናገረ የሚገኘው። ለምን ሀይሚ ሲጀመር አንተ ሽማግሌ ማላከ ምን ልታደርግ መጣ? በሃይሚና በብሩክ መሀል ማውራት ምን ይጠበቅ? ምን አለ ሲጀምር፣ ምንም ማውራት አይጠበቅብም። እንደዚህ አይነት አስተሳሰብ ካለህ ማለት ነው። እና ከመጣ ደግሞ በቃ ጥፋትን እንኳን ማመን አልፈለክም። እኛ የማዳመቆሞችን ተሳድበህ የሆነ ጥሩ ደረጃ ላይ የምትደርስ መስሏል። አይሆንም። በኛ ላይ ነው እያንዳንድሽ ማለት ነው። ሁሉም ሁሉም በኛ ላይ ነው እየበረታ፣ በኛ ላይ ነው እየጠነከረ፣ እኛ ላይ ነው ትልቅ ደረጃ ላይ የሚደርሰው። ባይሆን ትልቅ ደረጃ ላይ ከደረሱ በኋላ ሽቅብ እየሸኑ ነው እንጂ ያስቸገሩን ማለት ነው። እና አርፈ ተቀመጥ ለማለት ነው። እና ሃይሚዬ ባለሽበት ክፉ አይንካሽ። ብሩክም አንዱናችሁ ናችሁ፣ ጥፋትህን አምነህ ሀይሚን የሚያስከፋ ነገር የሚያስቀይም ነገር እስካደረክ ድረስ እኛ መናገራችን አናቆምም። ሀይሚን የሚያስከፋ የማያስከፋ ነገር ጥሩ ነገር ካደረክ ጥሩ ፍቅርን ከሰጣት እንደ ሁልጊዜው አንድ ሁነን እንደግፋችኋለን፣ እናበረታታችኋለን። መለያየታችሁን አሁንም አንፈልግም። ግን ሀይሚ እንዲህ እየተጎዳች እንዲህ ውስጧ ተሰብሮ ውስጧ ደምቶ ያም ይሄም እየተነሳ በቃ እንዲናገራት ስሟን እንዲያጠፋ አንፈልግም። አለቀ። ስለነበረን ቆይታ አመሰግናለሁ። ሰላም ቆዩልኝ።